የነበሩትን አመጾች ወንጀሎች ሀጅ ደረጃ ይመስላል። አላህ ስብሃነሁ ወተዓላ ይወፍቀን። ከዚህም ጋር አንዳንድ አህባሽ መሪዎች የሚገርማችው ነገር ንራቸው እኔ ለካዕባም ሙራድ የለኝ ለሀጅም ሙራድ የለኝ ማላሽ፣ እኔ ሙራዴ ለ ነራ ራ ለ ነእ ሙራዴ ነብያችንን መከተል ነው። ነብያችንን ማየት እንኳ ይህን ያህል ሱቅሱቅ የለኝም፣ ለሐጅ ሙራድ የለኝም፣ ለሐጅ ፍላጎት የለኝም፣ ሙራዴ ሼኾቼ ናቸው። ተመልከቱ እንግዲህ የኢስላም ማዕዘናት ላይ ምን አይነት ንግግር እንደሚናገሩ፣ ምን ያህል ቸልተኞች እንደሆኑ፣ እንግዲህ እኒህ ሰዎች ተሳክቶላቸው በሙስሊሙ ተሰሚነትን ያገኙ እንደሆነ ወዴት ሊያስገቡት እንደሚችሉ አላህ ሱብሓነሁ ወተዓላ ከጥመታቸው ይጠብቀንና። በል ይህ ሰው ከዚህም ጋር አያይዞ ነቢዩ ዐለይሂ ሰላቱ ሰላምንም ለማየት ይሄን ያህል ፍላጎት እንደሌለው ግልጽ ያደርጋል እና ሌላህ ወኢና ኢለይህ ራጅዑን አይቻልም እንጂ የሚቻል አይደለም እንጂ፣ ነብዩ አለይህ ሰላቱ ወሰላምን ማየት የሚቻል ቢሆን የትኛውን ዋጋ በከፈል ነበር፣ ያለ የሌለን ዋጋ በከፈል ነበር። እኒህ ሰዎች ግን እንዲህ አይነቱ ንግግር ይናገራሉ። ከዚህም ጋር ራሳቸውን የተለዩ ወዳጆች አድርገው ያስባሉ ለነብዩ አለይህ ሰላቱ ሰላም። አላህ ተባረከ ወተዓላ ነብዩ አለይህ ሰላቱ ወሰላምን በጀነት የምንገናኝ ያድርገን። የእኒህ ሰዎች ጥመት የእስልምና ማዕዘናት ላይ

አሜሪካ ወይም ደግሞ ካናዳ ወደዚያ ጫፍ ያሉ ጋር ደውለን ከእንቅልፋቸው መንቀሳቀሳቸው መሰለን ያለ ምን ሆነ ነው ላ ሊሉ ይችላሉ። ምኪን በዚህ ለሊት ስንት ሰዓት ነው ይባሉ። እነሱ ጋር አሁን ከሌሊቱ ዘጠኝ ሰዓት ነው አሁን በዚህ ሰዓት ማለት ነው እኛ በዚህ ይችላ ዛሁ ደውለን የሆነ ስንት ሰዓት ነው የምንላቸው፣ ሌሊቱ ሊነጋ አንድ ሶስተኛ የቀረበበት ሰዓት ነው ይሉናል። ከአንድ ሰዓት በኋላ ሌላ አገር ብንደውል እንደዚያው። ከዚያ በኋላ ከሁለት ሰዓት በኋላ ሌላ አገር ብንደውል እንደዚያው። ከሶስት ሰዓት በኋላ ሌላ አገር ብንደውል እንደዚያው። ከአራት ሰዓት በኋላ ብንደውል እንደዚያው። ምድር ላይ ለ24 ሰዓት ነው የሚሽከረከረው። ሱልሱ ላይ የሚቀርበት ጊዜ ምድር ላይ በየቅጽበቱ የሚያዳርስ ከሆነ ምድርን ለ24 ሰዓት ያለ መቋረጥ የሚሽከረከር ከሆነ ሁሌ አንደኛ ሰማይ መኖሩ ግድል ሊሆን ነው። አለም ዲህ አባባል መቶ ደግሞ እስከ ሁለት ሶስተኛ ሌሊቱ እስኪያልቅ ድረስ ሁለት ሶስተኛ ለሊት አልፎ የመጨረሻው አንድ ሶስተኛ እስኪያልቅ ድረስ እዚያው ይቆያል ነው እስከ ፈጅር ድረስ ይቆያል ነው የሚሉት። በዚያ ሶስት ሰዓት ውስጥ ሌሎች አገሮች ደግሞ ተራቸው ይደርሳል። ሌሎች ሶስት አራት አገሮች ተራቸው ይደርሳል እያለ እያለ ማለት ነው። አህባሾች መጡ። ሱብሀነላህ

ኢትዮጵያ ሲመሽ ኤዥያ የሆነ ቦታ ይነጋል አሉ። ምን ፈልገውበት? ያቺ አላህ ይወርዳል የሌሊቱ መጨረሻ ክፍል የምትባለውን በአቅል ሊመዛዝኑት ነው እንግዲህ። እኛ ግን ስናምን ምን ብለን ነው ምናምነው? ኢናላሀ ፈዓሉን ሊማ ዩሪድ፣ የፈለገውን ሰሪ ነው የፈለገውን ሰሪ ነው። ወሁወ አላ ኩል ሸይእን ቀዲር፣ ሁሉን ነገር በማድረግ ላይ ደግሞ ቻይ ነው። በእኛ ጭንቅላት አይደለም እሱ የሚመዘነው ነው አሁን እኛ ደግሞ በተራችን እነሱም ይጠይቋትን ጥያቄ እንጠይቃቸው። በለይለተል ቀድር ታምናላችሁ ወይ አህባሾዎች ብንላቸው ኸይሩ ሚን አልፊሻር ተነዘሉ ልመላኢከቱ ከዛስ ወሩሑ ፊሃ ማነው? ወሩሑ ፊሃ የተባለው ጅብሪል ነው አደለ? ጥሩ ጅብሪል ይወርዳል አመናችሁ? አዎ አመን ማሻአላህ፣ አላህ ያክብራችሁ። ኢትዮጵያ ሲመሽ አሜሪካ ይነጋል። 27ኛው ሌሊት ስንት ሌሊት ነው እንላቸዋለን። ግን ይባላል አይባልም? 27 ላይ ለኛ 27 ቀን ሲሆን ለአሜሪካ 27 ሌሊት ይሆናል፣ አይደል? ለኛ 27 ሌሊት ሲሆን ለሌላው ደግሞ ገና 26ኛው ቀን ሊሆን ይችላል፣ አይደል? እኛ እንዲህ ብለን ካልኩሌሽን አንሰራም። ለምን? እኛ እኮ ሷሃባዎች ልጆች ነን። የነሱን እምነት ምን ከተልነን። ደጃልን በተመለከተ አይደለም ፈጣሪያችንን አላህ ደጃልን በተመለከተ ነቢዩ ሰለላሁ ዐለይህ ወሰለም ለሶሃባዎች ምን አሏቸው? ደጃል እዚህ ምድር ላይ ለአርባ ቀን ይቆያል አሏቸው። ለስንት ቀን ነቃ በሉ። ለስንት ቀን? ለአርባ ቀን። የመጀመሪያ ቀኑ እንደ አንድ ዓመት ነው ተባሉ። ንግግሩ ከማን የመጣው? ከነቢዩ ሰለላሁ ዐለይህ ወሰለም። ስለዚህ አንድን ቀን አንድ ዓመት ማድረግ የሚችል ጌታ አለ ማለት ነው። አምነናል አለ ሁለተኛ ቀኑ እንደ አንድ ወር ነው አሉ። ከማን የመጣው ንግግሩ? ከነብዩ ሰለላሁ ዐለይሂ ወሰለም። ማንን በተመለከተ? አላህን በተመለከተ? አለም ደጃል ፍጡሩን በተመለከተ። ሶስተኛስ፣ ሶስተኛ ቀኑ እንደ አንድ ሳምንት ነው። የተቀሩት ቀኖቻችሁ ወይም የተቀሩት ቀኖቹ እንደ ዱንያ ቀናችሁ ናቸው ሲሉ ሱሐባዎች እንዴት አንድ ቀን አንድ ዓመት ሊሆን ይችላል? እንዴት አንድ ቀን አንድ ወር ሊሆን ይችላል? እንዴት አንድ ቀን አንድ ሳምንት ሊሆን ይችላል? የሚል ጥያቄ ነው የጠየቁት፣ ወይስ ምንድን ነው የጠየቁት? አመኑበት መጀመሪያ በመልእክቱ። ከዛ ምን አሉ? ያን ቀን አሰጋገዳችን ምን ይምሰል? አንድ ቀን እንደ አንድ ዓመት ስትሆን፣ አንድ ቀን እንደ አንድ ወር ስትሆን፣ አንድ ቀን እንደ አንድ ሳምንት ስትሆን፣ አሰጋገዳችን ምን ይምሰል አሉ ያላህ መልእክተኛ፣ በመልእክቱ እንዳመኑ ስለገባቸው ሰሃባዎች ምን አሉ? እየገመታችሁ ስገዱ አሏቸው። አላሁ አክበር፣ እየገመታችሁ ስገዱ አሏቸው። አራት ነጥብ። ስለዚህ ሸሪአ አዲስ ነገር ይዞ ሰው በመጣ ቁጥር አንተ በቃ ችግር የለም አብረንን አንድንን አይባልም። የሚባለው ምንድን ነው ሐቁ መንገድ ላይ ይዘ ትቆማለ። ማን ነው ኡማውን የበታተ ነው አላፊት የሚጠየቀው ማን ነው?

አሁን ለአህባሾቹ የሚሰጠው ምላሽ ነው። እዚህ ጋር መናገር የምፈልገው ምንድነው ነው እሱ ሰማይ የዱዓ ቂብላ ነው ካሉ አንደኛ፣ ሀዲሱ ስለ ሰማይ አይደለም ያወራው ስለአላህ፣ አላህ ነው ኢዛ ረፈአ የደይሂ ኢለይህ ነው የሚለው አዘሚር፣ እርጃ ኢላላህ ወደ አላህ እጁን ወደ አላህ ካነሳ ነው የሚለው እንዴት ነው እጅ ወደ አላህ የሚነሳው? ያሳዩት ምንም አማራጭ የለውም ወደ ላይ ከማለት ውጭ። ስለዚህ አንድ ይህ ሀዲስ ማስረጃ ነው። ሁለተኛ፣ ሰማይ የዱዓ ቂብላ ከሆነ ቂብላ የሚባለው ማዩቃቢሉ ሁል ኢንሳኑ ቢወጂ ቢራሲ ወይ ሰው በራሱ በጭንቅላሱና በእጁ አይደለም የሚቀጣው፣ በፊቱ የሚቀጣጨው ነገር ነው ቂብላ የሚባለው። ወደ ቂብላ ዙር ስትባል አንተ ፊትህን በተቃራኒው ሰ እህ እንዲህ ስላለህ ወደ ቂብላ አጥልህ ፊትህ ነው የሚዞረው ወደ ቂብላ። ስለዚህ አንድ ሰው ሰማይ የዱዐ ቂብላ ከሆነ በማዕናው ምን ማድረግ አለበት ዱዐ ሲያደርግ ተኝቶ በጀርባው ፊቱን ወደ ላይ ማድረግ አለበታ ቂብላ ያው ከሆነ አለ በለዚያ አያስኬድም። እንዴት ነው የሚሆነው? ምንድነው ግን ለዚህ ሁሉ መነሻው ሲባል አሁንም ታዕዊል ነው። ጌታችን ቦታ ሰተነው ነው። እኛ የተነገረውን ለምን አንና አንቀበልም? ከዛ ውጭ ያለውን ወላሁ አእለም፣ ከይፍያውን አላህ ይወቀው። ነገር ግን እጆች ወደ አላህ ይነሳሉ።